ሰላም ጤና ይስጥልን። የተወደዳችሁ የዮሐና ቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ደህና? እኛ ጋር ሁሉ ደህና ነው፣ እግዚአብሔር የተመሰገነ ይሁን። እነሆ ዛሬም በአዲስ ስራ መጣሁ። ከጊዜያችሁ ላይ ደቂቃዎችን ሰታችሁ ቪዲዮን እስከ ፍፃሜው ስለምታዩ አመሰግናለሁ። የዚህ ሳምንት ምርጡ የፀጉር ውህድ ለፀጉር አጠቃላይ ጤና እጅግ አስፈላጊ የሆነ ትሪትመንት ነው። ተፈጥሯዊ በሆኑ በሁለት ግብአት ብቻ በፍጥነት በቀላሉ አዘጋጅተን ልንጠቀመው የምንችለው በጣም ጠቃሚ የሆነ ማስክ ነው። እነሆ ወደ አዘገጃጀቱ እንሄዳለን። ለማዘጋጀት በመጀመሪያ የምጠቀመው አብሽን ነው። አንድ ሶስት ማንኪያ የሚሆን አብሽን ነው የምጠቀመው። እኔ ለአንድ ለራሴ ብቻ ነው እና እንደ ፀጉሬ ብዛት የሚበቃኝን ነው መጠኝ ማዘጋጀው። ስለዚህ እናንተ የሚበቃችሁን መጠናችሁ ማካተት ትችላላችሁ። እንዲሁም በተመሳሳይ መጠን ሩዝ ጨምራለሁ። እንግዲህ እነኚህ ሁለቱም ግብአቶች የመበርከት ባህሪ ያላቸው ትንሹ ራሱ ብዛት ይኖረዋል እና መጠነን መጥነን ለአንድ የሚሆነንን ፍሬሹን ለመጠቀም እንደ ሳና በዛ ብናዘጋጅ ራሱ ውሃ የሚያነሳ የሚበረክት ስለሆነ በቂ ነው። ይሄ እላችኋለሁ እና ከጨመርኩ በኋላ ንጹሕ የፊልተር ውሃ አካትቼ ዝግ ባለ የእሳት መጠን ከተንተከተከ በኋላ እስኪበስል አቆየዋለው ማለት ነው። እሳት ላይ እነዚህ ሁለቱም ግብአቶች ለብቻቸውም እንዲሁም ደግሞ አብሮ ከሚሄዱ ከተለያዩ ግብአቶች ጋር አካተን ልንጠቀማቸው የምንችል ለፀጉር ጤና፣ ለራስ ቅል ቆዳ ጤና ጭምር በጣም ድንቅ ጥቅምን የሚሰጡ ግብአቶች ናቸው። ለምሳሌ አብሽ ለፀጉር በጣም ትልቅ ዋና ንጥረ ነገሮችን በውስጡ የያዘ ተፈጥሯዊ የሆነ ግብዓት ነው። ለምሳሌ እንደ አሚኖ አሲዶች፣ ፋይበር፣ ፖታሽየም፣ ብረት እና አንቲኦክሲደንትነትን ጨምሮ በጣም በበርካታ ንጥረ ነገሮች በቫይታሚኖችም የታጨቀ ስለሆነ ለፀጉር አጠቃላይ ጥቅሞችን የሚሰጥ ግብዓት ነው። ይህ ግብአት ጸጉራችን አቅም ያጣ ከሆነ የሚረግፍ፣ የሚበጣጠስ፣ የሚሰባበር ከሆነ በጣም የሚረዳ ለዛ ፍቱን መፍትሄ ሰጪ የሆነ ግብአት ነው። እንዲሁም ደግሞ ጸጉራችን እንዳይጎዳም ጭምር የመከላከል ስራም የሚሰራ ነው። በአጠቃላይ የፀጉር ጤናን ለመጠበቅ እንዲሁም ደግሞ የጸጉር ጉዳትንም ለመከላከልም ጭምር የሚመከር ግብአት ነው። እንግዲህ እንዳያችሁት እየፈጨሁት በሄድኩ ቁጥር እየበዛ እየወፈረ የሚሄድ የመሄድ ባህሪም ያለው ነው። እና በዚህ ሂደት ፈጭቸዋለው፣ አላቀጠንኩትም። ምክንያቱም ኦይሎችንም ስለማካትት፣ እንዲሁም ደግሞ በዚህ ሂደት እንደዚህ ወፍራም ሆኖ በምንቀባው ሰዓት እጅግ የተሻለ ነው። ምክንያቱም ቅልጥልጥ ብሎ ልክ እንደ ቂቤነት ባህሪ ስላለው ቅልጥልጥ ብሎ እየወረደ እንዳያስቸግርን በዚህ ሂደት ወፈር ማለቱ እንዲረጋ ፀጉራችን ላይ እንዲቆይ ቀልጦ እንዳያስቸግረን ይረዳል ማለት ነው እና በደንብ በሚያጠል ጨርቅ፣ ስስ ጨርቅ ላይ ደርቤ በዚህ ሂደት አጥልየዋለው። በመቀጠልም ናቹራል ኮኮናት በተር ሳይሆን ኦይል ነው፣ ብርድ ስለሆነ ነው የረጋው። የኮኮናት ኦይል አንድ ማንኪያ ጨምሬበት አለው። እንዲሁም ደግሞ አንድ ማንኪያ የወይራ ዘይት ጨምሬበት አለው። በመቀጠልም ደግሞ በተመሳሳይ መጠን አንድ ማንኪያ ናቹራል ፒውር የኦርጋኖ ኦይል አካትቻለው። ኮኮናት ኦይሉም የወይራ ዘይቱም እንዲሁም የኦርጋኖ ኦይልም ተያያዥነት ጥቅምን የሚሰጡ በጣም ጠቃሚ የሆኑ ግብአቶች ናቸው እና በዚህ ሂደት እንደዚህ ያሉ ትሪትመንቶችን ማስኮችን ስናዘጋጅ እንደዚህ ያሉ ኦይሎችን አካተን መጠቀሙ ኦይሉ ይበልጥ እንዲሰራ ጥቅሙን በደንብ እንድናገኝ በጣም የሚረዳ ነው እና ትንሽ ውህዱ ሞቅ ያለ ስለሆነ ገና ስላልቀዘቀዘ ያው የኮኮናት ዘይቱም የረጋ ስለሆነ እንዲቀልጥ ይረዳል። በዛውም እያሸውት እስኪዋሃድ ድረስ በደንብ ቀላቅለዋለውኝ ማለት ነው እና በዚህ ሂደት ተቀላቅሎ ዝግጁ ሆኗል ለመቀባት። እንግዲህ እየተቀባው ስለ ጥቅሙም እያወራን ትንሽ ቆይታ እናደርጋለን። በአጠቃላይ ይህ ውህድ ፀጉራችን እድገቱ የተፋጠነ እንዲሆን እንዲጠነክርም፣ በቀላሉ የማይጎዳ እንዲሆን እንዲሁም የፋፋ ፀጉር እንዲኖረን በጣም የሚረዳ ነው። በምትኩም ደግሞ አዳዲስ ፀጉር እንዲበቅልም ጭምር የሚያደርጉ ግብዓቶች ናቸው። እያንዳንዳቸው ግብዓቶች በውስጣቸው ካለ ቫይታሚኖች እና ንጥረ ነገሮች የተነሳ ማለት ነው በአጠቃላይ ለጤናማ የፀጉር እድገት አስፈላጊ ዋና የሆኑ የሚባሉ ግብዓቶችን ነው ያካተትኩት እና እያንዳንዱ በተለያየ መንገድ ለየብቻቸውም ልንጠቀማቸው የምንችላቸው ናቸው እና እንዳያችሁት፣ ወፍራም ቢሆንም በምንቀባው ሰዓት እንደ ቅቤ ቅልጥልጥ የማለት ባህሪ ነው ያለው እና በደንብም ደግሞ ራስ የሚያደርግ የሚያረካም ፀጉራችንንም የራስ ቅላችንንም ጭምር በጣም የሚመግብ የሚያርስ የውህድ አይነት ነው። ይህንን ውህድ ለማዘጋጀት በዋናነት ሁለት ግብአቶችን ተጠቅሚያለሁ። አብሽና ሩዝን እንዲሁም ደግሞ ኦይሎችን አካትቻለሁ። እናንተም የሚመቻችሁን የኦይል አይነቶች አካታችሁ እነኚህን ሁለት ግብአቶች በዚህ ሂደት መጠቀሙ በጣም ተመራጭ ነው፣ ምክንያቱም ሩዝ ለምሳሌ ብቻውን ብናዘጋጅና እንደዚህ ብንጠቀመው ጸጉራችንን የማድረቅ ባህሪም ሊኖረው ይችላል። ከአብሽ ጋር ወይም ደግሞ ከኦትሜል ጋር እንዲህ አብሮ ከሚሄዱ ከተለያዩ ግብአቶች ጋር አዘጋጅቶ መጠቀሙ እጅግ በጣም ጠቃሚ፣ ጥቅሙን በእጥፍ የሚያደርገው ነው ማለት ነው። እና በዚህ ሂደት በደንብ ተቀብቻለው እስከ ጫፍ ድረስ እያዳረስኩ ማሳጅ እንደሚገባ አድርጌ ያለው እና በደንብ ሙቀት አግኝቶት ዘልቆ ወደ ውስጥ እንዲገባ በላስቲክ አስረውና እንዲሁም ደግሞ ከላይም በጨርቅ ነገር በደንብ አስረውና ላልተወሰነ ሰዓት እስከፈለግነው ሰዓት ድረስ ልናቆየው የምንችለው ነው። እኔ እስከ ሁለት ሰዓታት ነው አቆይቼ የታጠቁት ውጤቱ በጣም የሚገርም ነው። ትወዱታ አላችሁ ሞክሩት። እንዲሁም ደግሞ ተጠቅማችሁም ውጤቱን በኮሜንት እንድታሳውቁን እላለው ይህን ቪዲዮ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ደህና ሆኑልኝ። ባይ ባይ።